ሃይሚ ለማስጠቆር በዚን ያህል ድራማ? የምር በጣም ነው የሚያስጠላው። የምሬ ነው የምላችሁ። በመጀመሪያ ቡርኬ የሄድክበትን አላማ ትተህ ወደ ሌላ ነገር ነው የገባኸው እንዴ? በሳል ሰው እኮ በቃ፣ እውነት ነው ሃይሚ ዝች ጋር ወድቄ አግኝቶ ይዞኝ መጣ ብላን ያለችው አደለ? ልትደነግጥና ልተበቃ ምንንሽ ነው ይባላል እኮ በቃ የምትወዳት ከሆነ ምን ሆነሽ? ስለነበረው ሰው ሳይሆን ስላለው ሰው ሳይሆን ገባህ? ምን ሆነሽ ነው? የት ነው የወደቅሽው? ታውቃለህ ሃይሚን እንደሚያማ ታውቃለህ። ግን በዚህን ያህል እውነት በጣም ነው የሚደብረው ሲቀጥል ይሄ እንትን እኮ አለመለቀቅ ሁላ ይችላል፣ ግን ሃይሚን ለማስጠቆር የተደረገ ሴራ ነው ማለት ነው። ብሩኬ፣ በእውነት በጣም ይደብራል፣ ያስጠላብሃል። ጓደኞችም የሚመክሩህ ነገር ማለት ነው በጣም መስመር የሳተ እንዲሁም እንድትወጣ የሚያደርግ ነገር ነው። እኔ አበባ ይዘህ መጀመሪያ መግቢያውንም አይቻለሁ። በእኛ መሀል ብዙ ሰው እየገባ ብዙ ነገር እያለ ነው ይሄንን ነገር ለማስተካከል ዛሬ ይቅርታ ልጠይቅ ነው ብለ እንትን ስትል እኔ እንዴት ደስ እንዳለኝ በቃ ቪዲዮ ሙሉ ቁጭ ብዬን ያየሁት ማለት ነው። እኔ በቃ ከመች ለመች ተቃቀፉ ሰል እሱ ሁሉም ነገር ወደ ሌላ። ለነገሩ ወንዶች እኮ የተጣለ ነገር ሲነሳባቸው ያንገሸግሻቸዋል። እውነቴን ነው የምላቸው አሁን በቃ እሱ ብዙ ነገር ነው የታዘብኩት። አንደኛ ምን አለ ብዙ ሰውም ስለጠላብኝ ምናምን ስለጠላንብህ አይደለም እንዲሁም ደግሞ አላመንኩም። ያ የተደረገው ነገር ወይም ደግሞ የተላከላት ነገር እውነት ነው ብዬ ማመኔ አይደለም ግን በተፈጠረው ነገር ላይ ስለ በቃ አለመግባባት ስለተፈጠረ ይህንን ተነጋግረን ለመፍታት ዛሬ ይቅርታ ልጠይቃት ነው ብለህ ነው የሄድከው። በጣም ጥሩ ጥሩ ሀሳብ። ወይኔ ብሩኬ ቀጥተኛው መንገድ እየሄደ ነው። ማነው የመከረው? ውሽዬ ደውላ፣ ውሽዬ ደውላ አናግረው ነው ያላሰብኩት ነገር የለም ሀብቴ መክሮት ነው ብዙ ነገሮችን ያሰብኩትን ለምናገር ቤት ከሄደ በኋላ እቆይ፣ ከሃይሚ ስትሳሳማ አየሃት? አብራው ሌላ ነገር ስታሳልፍ አየሃት? ምስኪን ሽቲ ላይ ነው የተቀመጠችው። ሽቲ ላይ ተቀምጣ ውሃ እየጠጣች አንተ መጣ የከፈተልህ። አዎ ሌላ ሰው ነው፣ ግን ይሄ ልጅ ዘመድም ሊሆን ይችላል። ሃይሚ እንዳለችውም ደግሞ መንገድ ላይ አንስቶ አምጥቷት ይሆናል። ማጣራት የሚባል ነገር አለ እኮ። ሰዎች ግንፍል አትበሉ። የምር እኔ አሁን ባለቤት የራሱ ከሌላ ሴት ባየው ማለት ነው እቺ ሴት ማናት በስራ ምክንያት ነው ያገኛት እርዳታ ፈልጋ መጣ አግኝቷት ነው በምን መንገድ ነው ብዬ መጀመሪያ አጣራለሁ ገባችዋ ከዛ በኋላ ግን እሱ ሌላ መስመር ላይ ከገባ ሁለቱንም አንድ ላይ ነው ክብሪት የምለኩስባቸው እኔ በተደጋጋሚ ተናግሬያለሁ በጣም የምጠላው ነገር ቢኖር ቀይ መስመሬ በእኔ ላይ ሌላ ሰው እሱም ላይ ሌላ ሰው እንደዛው ማለት ነው። ሰው ብዙ አጋጣሚዎች አሉ እንግዲህ ተቃራኒ ጾታ አይገናኝ የሚባልበት ከባድ ነው። እንደዛ ማለትም አይንችልም። ለምን አንደኛ ሀገራችን በቃ ሴትና ወንድ፣ ሴትና ወንድ ነው እንትኑ። አሁን ብዙም እየከፋ ቢመጣም፣ ብዙ ያልተፈለጉ ልጆች እየተፈጠሩ ቢመጡም፣ ብዙ ስህተቶችን የብዙ ሰው ትዳር ቢፈርስም ሀገራችን ደግሞ በቃ እንደ እህት እንደ ወንድም እንዲህ ነው ያደግ ነው። ከባዳም ከተለያየ ሰው ማለት ነው። አሁን ለምሳሌ ሳውዲ አረብ ብትሄዱ አንድ የማያውቃት ሴት የማታውቀውን ወንድ ሰላምም አትልም፣ ምንም ነገር እንትን አትልም። መነካካት ምናምን የሚባል ነገር የለም። ኢቨን የአክስቷ ልጅ ያጎቷ ልጅ ራሱ በቃ ሀጢያት ነው በእነሱ ጋር ማለት ነው። በቃ አይፈቀድም። ምናልባት ድንገተኛ ኢመርጀንሲ ችግር ከገጠማት ለምሳሌ ህመም፣ ውድቃ የሆነ ነገር ተፈጥሮ ከሆነ ኦኬ። ከዛ ውጭ ግን በፍጹም አይፈቀድም። እኛ ጋር ደግሞ ኢትዮጵያ ላይ ኖርማል ነው፣ ሁሉም ነገር ኖርማል ነው። ያንን መረዳት መቻል፣ እኛ ያለነው የትንን ብለን ማሰብ እንጂ ገና ለገና ከወንድ ጋር አየሀት እና በቃ እንዲህ ባይዘዌ። ሴቶች ማለት ነው የስሜታችን ቁልፎች በጣም ብዙ ናቸው። እንደናንተ በየሄድንበት አንሸናም ማለት ሽንት አንቀበልም። ልክ ልካችሁን ነው የምነግራችሁ። ዛሬ እናንተ ናችሁ በየቦታው ደግሞ ሽንት እንዳይመስላችሁ በየቦታው እየሸናችሁ ያልተፈለጉ ልጆችን የዛሬ ኢትዮጵያ ላይ ዋጋ እየከፈሉ ህይወታቸውን ጎዳና ላይ እየጣሉ ያሉ ልጆችን እንዲፈጠሩ የምታደርጉት እናንተ ወንዶች ናችሁ። ገባህ ለምን መሰለ እየደፈራችሁ። እኔ አንተ ማለቴ አደለም አይደለም፣ በወንዶች ደረጃ ደረጃ ነው አጠቃላይ እየመሰጥህ ማለት ነው ሶ የኛ ደሞ ስሜት ከፈለግነው ሰው ጋር ተገደን ካልሆነ ሆነ በስተቀር ከፈለግነው ሰው ጋር ነው ፍላጎታችን ከሆነ ሰው ጋር እንጂ ከዛ ውጭ ይሄ ተልካሻ የሆነ በቃ ይሄን ነገር መጠቀም አለብን የምትል ሴት አለች ብዬ አላስብም። ምናልባት አልባት ገለዋን በመሸጥ የምትተዳደር ሴት ካለች እንጂ ማለት ነው፣ ማለት በዚህ ስራ የታወቀች ሴት ከሆነች እና ምን ልልህ ነው? ብሩኬ ካሄደ ጥሩ ነበረ፣ መጨረሻ ላይ ግን አበላሸኸው። በር ለምን ጅኒ አይከፍትልህም? ዋናው ተከፍቶልሃል፣ ገብተሃል። ማነው ይሄ የአባት ነው፣ መጠየቅ ችግር የለውም ተቀብለንሃል። ግን ምን ሆነች ነው እኔን በቃ በዚህ ሰሞን በተፈጠረው ቴንሽን ላይ ነበርሽ። ለዛ ነው ህመምሽን አውቃለሁኝ። የት ነው ወደቅሹ? ምንሽን ነካሽ? ተነሽ ሆስፒታል እንሂድ። ድራማም እንኳን ቢሆን እንዲህ ነበር መሆን የነበረበት። ገባሃ? እናንተ ግን የሃይሚን ስም ለማጥፋት ድራማው እንዲቀጥል ስለምትፈልጉ ምን አደረጋችሁ? እዛው ግብ ግብ ተያያዛችሁ፣ ተቧጠራችሁ፣ ተቧጠሳችሁ እንዲህ ሃይሚ